ጥናስጥልን ረዳት ፕሮፌሰር አበባው እንደምናሉ? ጥናስጥልን እንደምን አላችሁ? በቅድሚያ ስለሰጡን ጊዜ በጣም በአድማጮቻችን ስም እጅግ በጣም እናመሰግናለን ምስጋናችንን ማድረስ እንፈልጋለን። አመሰግናለሁ፣ ስለጋበዛችሁኝ። መልካም እንደው የተገናኘንበት ዋና ምክንያት እንግዲህ የፋሲል ግቢን መነሻ አድርገን እንድናወራ ነው። የታደሰው አዲሱ ግቢ የበለጠ የቱሪዝም መዳረሻነቱን በአካባቢው በማሳደግ ትልቅ አቅም እንዳለው እንግዲህ ተመልክተናል፣ በምስልም በተንቀሳቃሽ ምስልም ጭምር ማለት ነው እና እንደው አጠቃላይ የቀደመ የቱሪዝም መዳረሻ ስፍራዎቻችን ውስጥ ትምህርትን በተለያዩ አጋጣሚዎችም ብዙዎች ለመጎብኘት የሚመርጡት በቀደመ ስልጣኔ በአስገራሚ ሁኔታ ተሰርቶ በትውልድ ቅብብል እዚህ የደረሰ ትልቅ ቅርስ ነውና አሁን ውበቱ ዳግም ተገልጧል። ይሄ እንደው ከቅርስ ጥበቃ አንጻር ከቱሪዝም አንጻር እንዴት ያለ ትርጉም አለው የሚለውን በማንሳት ብንጀምር ደስ ይለኛል። ረዳት ፕሮፌሰር መልካም ጎንደር እንግዲህ ኢትዮጵያ አሉን ከምና በኢትዮጵያ ውስጥ አሉ ከምንላቸው ታላላቅ ቅርሶች አንዱ ነው። ለኢትዮጵያ ብቻ ሳይሆን በአፍሪካም ደረጃ ስንወስድ ከሥነ ሕንጻውም ከታሪኩም ካለውም አስፈላጊነት ይመጥናል ተብሎ ሁለንተናዊ የዓለም አቀፍ ቅርስ እሴት በማሟላት ዩኔስኮ ደረጃ የተመዘገበ ነው ይሄ ቅርስ። አንደኛው እንግዲህ ወደ ኋላ ሄደን መመልከት አለብን። ጎንደር ስትቆረቆር ጀምሮ አሁን እድሜዋ ሶስት መቶ ዘጠና አመቷ ነው። የዛሬ ሶስት መቶ ዘጠና አመት ላይ የነበሩ ነገስታት የነበሩ ኢትዮጵያውያን አሁን እንዳለው ሁሉ ችግር ብዙ ያለባቸው ስለ ሀገርም ስለ ኢኮኖሚውም ስለ ምኑም የሚጨነቁ ህዝቦችም መሪዎችም ናቸው የነበሩ። ያ ግን አርመጥምጦ አላስቀራቸውም። አርቀው ነው ያሰቡት። ከፍ አርገው ነው ያሰቡት። ከፍ አርገው በማሰባቸው ነው ይሄ እንግዲህ ሶስት መቶ ዘጠና አመት በኋላ አሁን ደግሞ የእኛም መኩሪያችን፣ የአንድነታችን ምልክት፣ የታሪክና የታሪካችን ዋና አሻራ፣ የማንነታችን ምልክት የሆነው ማለት ነው ምን ትርጉም አለው? ብለን ስንወስድ እንግዲህ ትውልድ ዝም ብሎ ወፍ ዘራሽ አይደለም። ከጥንት ከጥንት እየተውራረሰ የመጣ ነው። ያንን እኛ ትናንትናም ክቡር ጠቅላይ ሚኒስትሩ እንዳሉት ማለት ነው እጃችን ላይ ያለውን ነገር አላወቅንም። ይህ የተሰጠንን ጸጋ አላወቅንም። ተፈጥሮም አድላናለች፣ ታሪክ አድሎናል። ትውልድ ዝም ብሎ ቁጭ ብሎ ሲጨቃጨቅና ሲነታረክ ወይም እንደ አውራ ዶሮ ሲናቸፍ አይደለም የኖረው ሲሰራ ነው የነበር። የሰሩ ትውልዶች ናቸው ይሄን የሰጡን በነገራችን ላሊበላን የሰጡን የሚሰሩ እጆች የሚያስቡ ጭንቅላቶች ናቸው አእምሮዎች ናቸው። አክሱምን የሰሩት እነሱ ናቸው። ጥያ ትክል ድንጋይን ያቆሙት እነሱ ናቸው። የኮንሶ ሕዝብ ዝም ብሎ በረባው ባረባው ሲጨቃጨቅ አይደለም የኖረ ያን የመሰለ መልካ ምድርና የስራ ታታሪነትን አውርሶ ነው የሄደ ማለት ነው ማየት የቻልነው አሁን ከቅርብ ጊዜ ወዲህ ነው። ወትሮማ ምንድን ነው የነበረ? በቃ ይሄ የአያቴ የቅድመ አያቴ ይሄ ነበር ብለን መኩራት ነው። በአያትና በቅድመ አያት የምትኮራ ከሆነ ማለት ነው፣ እነሱን አሻራ አድርገህ ለነገ ትውልድ ምንድን ነው የምንተወው? ነው ጎንደር የተማርነው ይሄን ነው። አንደኛው። ሁለተኛው ነገር ይሄ ያስተሳሰብ ለውጡ ነው። ወትሮ እንግዲህ ሁልጊዜም ኢኮኖሚው ላይ ምና ያተኩራል፣ መንግስት ሌላውም ላይ ያተኩራል። ግን እሱን ሁሉ ስናተኩር ግን ለኢኮኖሚው ግብዓት የሚሆኑ ነገ እኛን ከፍ የሚያደርጉ ምን አይነት ስጦታዎች አሉ? ምን አይነት የወረስናቸው ነገሮች አሉ? ታሪክ ከሌለ ህዝብ የለም። ታሪክ ከሌለ ሀገር የለም፣ ትውልድ የለም። እሱ በመሆኑ ምንድን ነው እንግዲህ የዛሬ አምስት ስድስት አመት ጀምሮ የመንግስት የትኩረት አቅጣጫውን መለወጡ እጃችን ላይ ያሉ ያልተጠቀምንባቸው ነገሮች ምንድን ናቸው? እነዛ ላይ ኢንቨስት ብናደርግ ግብርና ጋር ከምናደርገው እኩል ኢኮኖሚ ሆነው፣ ሁለተኛ በፋይናንስ ደረጃ እና በቁርጥነት ደረጃ በጣም ጠንክሮ መምጣት ነው። ወትሮ የምናደርገው ጎንደር እንግዲህ ዓለም አቀፍ ቅርስ ሆኖ ሲመዘገብ ነው ጥገና ተደርጎለት የሚያውቀው። ያ መቼ ነው? አስራ ዘጠኝ ሰባ ስምንት አካባቢ በፈረንጆቹ ማለት ነው በእኛ ሰባ አንድ ሰባ ሁለት ማለት ነው። ያኔ ሂስቶሪካል ሞኑመንትስ የሚባል አንድ ድርጅት ነበረ ገብቶ የተወሰነ ሰርቶ ወጣ። አሁን ግን የምናየው ከዚያ ያለፈ ነው። በነገራችን ላይ ጎንደር ምን ተሰራ ከተባለ አንደኛ አንድ ታሪካዊ ቅርስ ሲጠገን ዝም ብሎ አገም ጠገም አድርጎ መውጣት አይደለም። እንደዛ ነው ሲደረግ ነበር። በቅርስ ባለስልጣንም በኩል የነበረው ምንድነው የተወሰነች አራት ሚሊዮን ሁለት ሚሊዮን አንዳንዴማ እንደውም ዝም ብሎ እንደው የማይመጥን ሁለት መቶ ሺ መቶ ሰማኒያ ሺህ ሁሉ ይላክ ነበር። የለም ይሄ ትልቅ ሀብታችን ነው። የትውልድ ማስተሳሰሪያ ምን ጎንደር ደግሞ ምንድን ናት ብንል የያኔዋ የኢትዮጵያ ናት። በነገራችን ላይ ጎንደር ላይ ያልነበረ ህዝብ አልነበረ። ስለዚህ በሚመጥነው ደረጃ መጠገን አለበት። እድሳት የምትሏትን ቃል መቼም እንትና አትበሉ፣ ቅርስ አይታደስም። ማደስ ማለት ምንድን ነው? ዝም ብለህ እንደፈለግ አድርገህ መስራት ማለት ነው። ጎንደር የተሰራው ሶስት ነገር ነው። አንደኛው የኮንሰርቬሽን ስራ ነው። ኮንሰርቬሽን ማለት ያለው ምንም ጉዳት ያልደረሰበት ባለበት ይጠበቃል ማለት ነው። እሱ ኮንሰርቬሽን የምንለው ማለት ነው። የእንቅብቃቤ ስራ ነው። የጥበቃ ስራ ነው። ሁለተኛው የሬስቶሬሽን ስራ ነው። ገና ብለን የምንወስደው ማለት ነው። የለም በዘመን ሂደት በተለያዩ ሰው ሰራሽ ምክንያቶች ቅርስ እድሜ ያለው አይደለ። ሁሉም እድሜ ያለው፣ ሰውም እድሜ ያለው፣ እንጨት እድሜ ያለው፣ ሁሉም እድሜ ያለው አይደለም። በዛ ሂደት ደግሞ የተጎዳ የፈረሰ አለ አይደለም። እሱን መልሶ የመስራት ይሄ ሁለተኛው። ሶስተኛው ደግሞ ሪኮንስትራክሽን ነው። እሺ ከዘመን ብዛት በቃ ምናውቀዋለህ ከፎቶግራፍ ተነስተን ከምን ከምን ከምን አርቢትራሪ ሳይሆን የወደሙ ነገሮችን እንደገና መልሶ መገንባት። እነዚህም ሶስቱን ያካተተ ስራ ነው የተሰራው። ትልቁ ፋይዳ ግን ምንድን ነው? ቅርስን ዝም ብለን አዎ ጠገን ነው ተንከባከብ ነው የጠፋውን ደግሞ መልሰን ሪኮንስትራክት አደረግ ነው ብቻ ሳይሆን የማልማት ስራ ነው። ቅድም አንተም ስታነሳው ወደ አርባ ሺህ ካሬ የላንድ ስኬፒንግ ስራ ቀላል አይደለም፣ በነገራችን ላይ ለቱሪስት ምቹ የማድረግ አግባቡን በጠበቀ ደግሞ የቱሪስቱን መቀበያም አለ አደለም። ያን ያክል ቅርስ እንደ ቱሪስት ሲገባ እንኳ ገና ከመቀበያው ጀምሮ ግርማ ሞገስ አለው ወይ አገልግሎት ሲሰጣል ወይ ጥበቃ ሲደረግላት ከቱሪስት ኢንፎርሜሽኑ ሴንተሩ ጀምሮ ማለት ነው። በጎብኚ መቀበያው ጀምሮ በአግባቡ የቴክኖሎጂ ዘመን ያፈራቸውንም ተጠቅመን ከዛ እንደገና ጎንደር ማለት ምንድን ነው ትርጉም በሚሰጥ መንገድ ማለት ነው። ዝም ብሎ አንድ ሰው እየዞረ ብቻ ማሳየት ሳይሆን ፋይዳ ባለው ሁኔታ ያንን የመስራት ስራ ነው የተካሄደው። እና ትልቁ ትውልድ አሁን ያለፈውን ይጠብቃል የወደፊቱን ደግሞ መስራት አለበት። ፋሲል ይሄን ትቶልን ከሄደ እያስዋዲያም ሰገድ ይሄን ትቶልን ከሄደ በካፋ ይሄን ትቶልን ከሄደ ዳዊት ይሄን ከሰራ፣ ምንትዋብ መቼም ስሟን ብዙ ጊዜ በፋሲል በቴዎድሮስ ተሸፍኖ ቁጭ ይላል እንጂ እንደ ምንትዋብ ደግሞ ለጎንደር የሰራ የለም። በነገራችን ላይ እነሱ ይሄን ከሰሩ ይሄ ለእኛ አሁን ጊዜ ደርሶ ማለት ነው። የእድገታችን አንድ፣ የታሪካችን አንድ ተምሳሌት መሆን ከቻለ ነገስ ደግሞ ምን እንስራ የሚለውን ነገር ትውልድ እንዲያስብ እንዲያሰላስል የሚያደርግ ነው ብዬ አስባለሁ። በጣም ጥሩ እንደው አጠቃላይ ለማጠናቀቅ ያክል በተለይ እንዲህ አይነት ትላልቅ ታሪካዊ መስህቦቻችን በኢትዮጵያ ታሪክ ውስጥ የበለጠ የሚያስተሳስሩን አንዱን ከአንዱ የሚያጎሉ በርካታ ትሩፋቶችም ይዘው ይመጣሉ እና በተለያየ የሀገራችን አካባቢ የሚገኝ ማህበረሰብ ኢትዮጵያዊ ለጉብኝት ወደ ተለያዩ አካባቢዎች ይሄዳል። አንዱ መዳረሻው ፋሲል ይሆናል። አንዱ መዳረሻው አክሱም ይሆናል፣ ላሊበላ ይሆናል፣ ጅማ አባጅፋር ይሆናል። ብዙ የሚያገናኙን የሚያስተሳስሩን የመሰባሰቢያ አጋጣሚዎች ታሪካዊ መስህቦች ስላሉን ማለት ነው እና እንዲህ አይነት እድሎችን በተለይ ለሚያሰባስቡን፣ ለሚያቀራርቡን ሀገራዊ ጉዳዮች የበለጠ ለሚያስተሳስሩን ነገሮች መጠቀም ላይ ይዞት የሚመጣው ፋይዳ እንዴት ያለ ነው የሚለውን ንገሩን እና እናበቃለን። ረዳት ፕሮፌሰር እንግዲህ ቅድም እንዳልኩ ነው፣ ወፍ ዘራሽ አይደለም ኢትዮጵያ። ጠባም ሰፍታም ኑራ ታውቃለች፣ በዘመናት ሂደት ውስጥ ማለት ነው። ግን ኢትዮጵያን አሁን ያለውን ያወረሱን ትውልዶች ማለት ነው፣ እንደኛ አሁን እንዳለው በአንዱ እያኮረፉ በአንዱ እንትን እያሉ ዝም ብለው ሲነታረኩ የኖሩ አይደሉም። ለምንድን ነው ከወላይታ ተነስቶ ጎንደር ላይ እየሰራ አለ ከጎንደር አናጺ ሄዶ ጅማን የሰራለ? በተለያየ ምክንያት ማለት ነው ኢትዮጵያ ስንል እንኳን እንደ ጎንደር ያለ አብያተ መንግስት ያለበት ማለት ነው ዘመናት ሂደት ውስጥ ማለት ነው ሁሉ ነገር ምንድን ነው የኢትዮጵያ አንድነት የኢትዮጵያ ትውልዶች መተሳሰብ ስለ ኢትዮጵያ መቆርቆር፣ ስለ ኢትዮጵያ ማሰብ እሱ ነው ትልቁ ነገር። አድዋ ሁልጊዜ ምሳሌ አድርገን እናነሳለን አይደለም። እንደ አድዋን ስናነሳ ምንድን ነው አይ እከሌ እኔ ምን አገባኝ እዚያ ሂጅ የምዋጋበት ምክንያት አላለም። የለም ከዳውሮ ተነስቶ ማለት ነው ዘመቻው እኮ ሄደዋል። እንኳ ሲባል ማለት ነው ለምን አይሄዱም? እኔም በደረስኩበት እዋጋለሁ ነው አይ የለም። አንተ ደግሞ ተመልሶ ሀገር ጠብቅ ሲባል ደግሞ ማለት ነው እኔ ሳያምኑ ይቀርተው ነው ጃንሆይ፣ ወይንስ እኔ ፈሪ ተብዬ ነው ወይ ማልዘምትበት ምክንያት? አይ የለም፣ መዝመት ብቻ አይደለም ሀገርን ብትጠብቅ ደግሞ ከዘመትኮ ይበልጣል ተባብሎ ነው ትውልድ። በነገራችን ላይ እና ብዙ ጊዜ የታሪክ ቅርሶቻችንን ስንመለከት ዝም ብለው እንደዚህ በእኛ በምናስበው ልክ አሁን በምናያቸው ልክ ዝም ብሎ ቁጭ ተብሎ ወይም ሲነታረኩ የተሰራ አይደለም በነገራችን ሁሉም ጥበብ በልቡ እንደ ጥንስስ እየፈላበት፣ ጥበበኛው ግንበኛው እጁ እስከሚሻክር ድረስ፣ አስተባባሪውም ነገስታቱም እየተከታተሉ የሰሩት ነው። ህዳሴ ግድብ አሁን ቅርሳችን ነው፣ አይደለም እንዲህ ምንድን ነው፣ አንድነት ነው ያንን ያመጣው፣ ቁጭት ነው ያንን ያመጣው። ለነገ ደግሞ ብለን ነው የምንሰራው። ለነገ ብለው ስለሰሩ ነው እነዚህ ሰዎች ይሄና ዛሬ የምናገኘው ማለት ነው። ሁልጊዜም ከአንድነት አንድነት ለነገ ስናስብ ነው አንድነት የሚኖረን። በነገራችን ላይ ሁልጊዜ ግን የእኛ ነገር ምን ይሆናል ባለችው ሳምንት ለማትሞላ ጊዜ ነው የምንጨቃጨቀው። እዚያው ላይ እንትን የሀሳብ ቁርቁስ ምን ይዘው ማለት ነው እሱ በመሆኑ ትልቁ ነገር ምንድን ነው? ያለንን እናክብር። መነሻችን ነው። እናበልጽገው፣ እናልማው። በተለይ ቅርስ ልማት አሁን ነው የተጀመረ በኢትዮጵያ ታሪክ ውስጥ ማለት ነው። ቅርስ ካለማ ምን ያደርጋል? መሬት ይለማል አይደለም? ሁሉም ነገር ልማት አለው። ቅርስም ደግሞ ልማት አለው። ያ ምንድን ነው? አለማ ነው ማለት፣ ተንከባክበን ጠግነ ነው፣ ለጎብኚ በደንብ አድርገን ክፍት አድርገ ነው፣ የተሻለ መዳረሻ አድርገ ነው ህብረተሰቡ መጠቀም ሲችል ነው ለማ የሚባለው ማለት ነው። ጎንደር አሁን ገና መቼ ተነካና። አሁን እኮ ጎንደር ምናልባት ወደ ሰላሳ ስምንት ክፍሎች ይኖራሉ። እነዚህ ሁሉም ምንድን ነው የሚደረጉት? እንደ ወትሮው ዝም ብለን በአማረ ሁኔታ ተጠግኗል። ምን ብሏል ያውም በምን ማለት ነው ለሚቀጥሉት ሰባ ሰማንያ ዓመታት በማያሳስበን ሁኔታ ማለት ነው የእንጨት ስራውን ብንመለከት ድንጋዩን ብንመለከት በነበረችው አድርገን ማለት ነው ግን ምንድነው ጎብኚ ደግሞ መጥቶ ጣሪያና ግድግዳው ላይ መፋጠጥ የለበትም ምን ነበረ የሚመስለው ጎንደር ከዚህ በፊት በቱሪዝም ሚኒስቴር ያው ህይወት በአብያተ መንግስታት የሚል ፕሮግራም አንዴ ተላልፎ የለም ተሞክሯል እሱን እያሻሻል ነው ያንን መዳረሻ ህይወት መስጠት ነው ደግሞ ይህ አፄ ፋሲለደስ ኗኗር እንዴት ነበረ ስርዓቱ እንዴት ነበረ? ሁለተኛ ጎንደር ማት ቅርስ አላት ማለት ነው። ግንቡ ብቻ አይደለም፣ አብያተ መንግስታቱ ብቻ አይደሉም። ጋሻውንም፣ ጦሩንም፣ ጮጮውንም፣ ነጋሪቱንም፣ ሌላውንም እዛ ገብቶ ማለት ነው በደንብ ተደርጎ የአጼ ዮሐንስ የጻዲቁ ዮሐንስ ላይብራሪ ከሆነ አዎ፣ እዚህ ጋር ብራናዎች ድሮ ነገስታቱ ፈላስፋዎችን፣ ምኖችን፣ ሊቃውንቱን እዛ አምጥተው ያወያዩ ነበረ፣ ይመክሩበት ነበረ እሱ ገና ደግሞ አስቀምጦ ህይወት መስጠት እና አሁን ወደ ሁለተኛው ስራ እየተገባ ነው። መቼ ተነካና ያ ሁሉ ምንድን ነው ግን? መንግስት አስተሳሰቡን ስለቀየረ ለቅርሶች ያለው ወትሮማ ምንድን ነው ሲባል የነበረ ያለፈ የፊውዳል የነገስታት ተብሎ ነበር። ሶሻሊዝም እና ኮሚኒዝም ያላመጣው የለም አለ። በሱ ደግሞ ተገርተው ያደጉ አመለካከታቸው ጥሩ አልነበረም። ማዕረጋችንን ክብራችንን ነው ከፍ የሚያደርገው ያ ሁሉ የነገስታቱም የምኑም የምኑም ይመለስ ማለት ነው። እሱ ተደርጎ በጥሩ ሁኔታ ደግሞ ቋሚ ኤግዚቢሽኖች እዛ ጋር ይኖራሉ። ሰው ሲገባ የበለጠ ስለ ጎንደር አውቆ የሚሄድበት ነው። በስማ በለው ብቻ ዝም ብሎ አንድ አስጎብኝ በሚነግርህ ብቻ፣ ይሄ እንዲነበረ ይሄ እንዲነበረ የሚሆን አይደለም። እዛ ነው የሚሆኑ። በጣም እናመሰግናለን። ያው በጣም ሰፊ ነው። ሌሎች በተለይ የቱሪዝም ዘርፍ ላይ እየተገለጡ የሚገኙ የተለያዩ ስራዎችንም በተከታታይ በምንሰራቸው ጉዳዮች እናነሳለን። ዛሬ ጎንደርን መነሻ አድርገን ትርጉሙን ፋይዳውንና አጠቃላይ የተሰራውን ጉዳይ መነሻ በማድረግ ለሰጡን ጊዜ በጣም አመሰግናለው የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው እንደ ሁልጊዜው ለሰጡን ቀና ትብብር በጣም እናመሰግናለን። በአድማጮች ስም እኔም አመሰግናለሁ። እሺ